ከሰሞኑ እንግዲህ ቤሮት ላይ በጣም በሚያሳዝን ሁኔታ ህይወቷን ያጣችሁታችን ስለ እሷ በጣም ብዙና በርካታ መረጃዎች ወጥተዋል። እጅግ በጣም ነው የሚያሳዝነው። ለሌሎቻችሁ ትልቅ ትምህርት ይሆናል ብዬ ስላሰብኩኝ ይዤ መጥቻለሁ። ይህን ቪዲዮ በላይክ ጀምሮ እባካችሁን ፍትህ፣ እምትሉ ለዚች ልጅ ማለት ነው ፍትህ ይገባታል ምትሉ፣ ምንድን ነው የተፈጠረው? እንግዲህ ይው በምስሉ ላይ እንደምታየዋት ይችናት ጓደኛዋ ማለት ነው። ልጅቷ የራሷ ቤት መጥታ ነው የራሷ የተከራየችበት መጥታ። በውጭ ነው የምሰራው ያችኛዋ ሚችኛዋም እና እንግዲህ አሁን እዚህ ጋር እያለቀሰች ነው ያለችው። ጓደኛዬ ወዴት ሄደችብኝ? ጓደኛዬን አፋልጉኝ። ጓደኛዬ ከጠፋች እኮ ረጅም ጊዜ ሆኗታል። ያዙ ይልቀቆኝ እያለች እራሷን ጭምር እያያዘች፣ ይኸው ሰው ሁሉ እያባበላት ነው። ይች በነገራችን ላይ ጓደኛዋ ተባባሪዋ ናት ይች የቆመችው ማለት ነው። ዋናዋ ግን አረንጓዴ ቲሸርት የለበሰችው ልጅ ናት ማለት ነው። እና አሁን ላይ ጓደኛ ያደረሰችብኝ ይህን ሁሉ የምትለው ምንድን ነው? ይሄ ሁሉ ቪዲዮ እየወጣው አሁን ነው። እዚያ ጋር ተቀመጠው ካሜራ ያለበት ቦታ እንትን ከታች ያው አፓርትመንት ላይ ስትኖሩ ታች አለ ሁሉም ነገር። ወደ መግቢያው ጋር ስትገቡ ወንበር ምናምን ነገር አለ። እንደዚያ ነው ሁሉም በአፓርትመንት ላይ እንደዛ ነው። እና እዛ ቦታ ነው እንግዲህ ከጓደኞቿ ጋር ሆና አረቦቹንም ከጎን እያያቸው ነው፣ ሲጋራ ምናምን እያጨሱ ቁጭ ብለዋልእና እና ጓደኛዬ ትሄድች ጓደኛዬ ተሰወረችብኝ፣ አይታችኋታሉ ወይ? አረ ጓደኛዬ እሪ በቃ የሚያባበላ ሰው ራሱ ጠፋ። ራሷን ይዛ ትቀመጣለች፣ ትነሳለች። ጓደኛዋ ማብራትና ተባባሪዋ ሁለቱም አብረው ናቸው ተብሏል። እሷም ተይዛለች በአሁን ሰዓት እንግዲህ በጣም በጣም በጣም ይህን ቪዲዮ ካየሁ በኋላ እንኳንም ፈጣሪ ጓደኛ ልሰጣ ነው ያልኩት። በቃ እንኳንም እስከዛሬ ድረስ እንዴን ምን ሆኜ ነው ጓደኛና ሎተሪ የማይወጣልኝ ለምንድን ነው? በእርግጥ ሎተሪ ቆርጬ አላውቅም። እና አንድ ቀን እቆርጣለሁ፣ እስኪ ሎተሪ ልሞክረው። ጓደኛ ባይወጣልኝም ሎተሪ ሊወጣልኝ ይችላል ብዬ ተስፋ አድርጌ ነበረ። ነገር ግን እንኳንም ጓደኛ አልወጣልኝ ያልኩት እንኳንም ገብታችል ይሄንን ነገር ስታዩ ከጓደኛ ምን ያህል መረቅ እንዳለባቸው የሚያሳይ ነው። እነኚህ ሁለት ልጆች ማለት ነው፣ ሁለቱም የአንድ አገር ልጆች ናቸው፣ ደቡቤ ናቸው እና ይችኛዋ ልጅ እንግዲህ ሟቺቷ የተባለችዋ ልጅ እሷ ቤት መታ ነው ያችኛዋ ልጅ ህይወቷ ነ በገዛ ቤቷ ነው እንግዲህ እንደዚህ ያደረገቻት ማለት ነው። በራሷ ቤት መታ እንግዲህ ሽኝት የሚሆ ምንም ይሆን እንግዲህ ሮብ ቀን ጀምሮ ንጅቷ የጠፋቸው የተሰወረችው ቅዳሜ በረሯ ነበረ። ይሄ ደግሞ የብሄሩት ላይ የሚገኘው ቆንስላ ወይንም ደግሞ ኤምባሲ ያወጣው መረጃ ነው ማለት ነው። ያው እንግዲህ ወደ ሀገር ስትገቡ በውጭ የጠፋችሁ ከሆናችሁ ያው መጀመሪያ ለኤምባሲ ያሳውቃችሁ ያለውን ነገር በነጭ ወረቀት የሚሆን በምን የሚሆን ኤምባሲ ያውቁ ነው። ፕሮሰሱ በዛ በኩል ነው የሚጀመረው እና ቅዳሜ ቀን ሴትየዋ ወይንም ልጅቱ የአንድ ልጅ እናት ናት፣ ወደ ሀገሯ የምትበርበት ቀን ነበረ። ነገር ግን ቅዳሜ ቀን ሬሳዋ ከባህር ውስጥ ነው የተገኘው። ባህር ከወስዳ ጥላት እንግዲህ ባህሩ ደግሞ አውጥቶት ተፍቷታል ወደ ውጭ ማለት ነው። በጣም ነው የሚያሳዝነው። እንግዲህ አብረሽ የቀረው እንዴት እንደዘገነነው ማለት አስከሬኗ ሳየው ነው ያለው። በቃ ሰው መሆናችን ትጣላላችሁ። ኢትዮጵያዊት ናት እንደዚህ ያደረገችው ሲባል ደግሞ የበለጠ ኢትዮጵያውያን ምን ያህል አውሬዎች እንደሆነ ነው ያየሁት። ሌላ ሰው ቢሆን እንደዚህ አያደርግም እስከ ማለት ድረስ ነው ያደረሰው እና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው ቤተሰብ የጠበቃት ነው እንግዲህ ከእሮብ እስከ ቅዳሜ በጣም ትንሽ ቀን ነው። ደውላ ትናገራለች። ትኬት እንግዲህ ከቆረጠኝ ቀን ጀምሮ። በውጭ ስትሰሩ ደግሞ ረጅም ጊዜ ነው የምትኖሩት ሰባት ዓመት ስምንት ዓመት ስድስት ዓመት አራት ዓመት እንዲያው በቃ በሁለት ዓመቱ የሚሄድ ሰው የለም ውጭ ወጥቶ ማለት ነው። ረጅም ጊዜ ትኖራላችሁ። ቤተሰብ በጉግ ትጠብቃችኋል። ልጅ እንግዲህ እናቴ ከዛሬ ነገት መጣለች። ለጓደኞቿ ትምህርት ቤት ሄድ አውርታ፣ ሰፈር ጎረቤት እናት እንደምትመጣ ስታወራን የምትኖረው ልጅና እንደዚህ የሆነውን ነገር እንደዚያ በጉጉት ቤተሰብ የሚጠብቃትን ልጅ ግን የገንዘብ ጓደኛዋ አብራት በልታ አብራት ጠጥታ፣ እንግዲህ አንዳንድ ሰው ብዙ ነው መረጃው የሚወጣው፣ አደንዛዥ ነገሮችን ይጠቀማሉ፣ በዚህ ሁኔታ ሳይታወቃት አድርገው ሊሆን ይችላል የሚሉ ሰዎች አሉ። በሌላ በኩል ደግሞ በወንድ ነው የተጣሉት፣ አንድ ወንድ ሁለቱም አንድ ላይ አፍቅረው የሚባል ነገር አለ። እኔ ይሄ ነገር አላሳመነኝም። ምክንያቱም አንድ ወንድ ቢያፈቅሩ ይችላል። ጃጅ ናት ወደ አገሯ የታገኘዋለች ያድኛዋ መያዝ ትችላልሽ። አጥብቃ ሊገናኙ አይችሉም። ይሄ በጭራሽ የማያስኬድ ነገር ነው። ሌላ ወይ ቅናት መንፈስ፣ የቅናት መንፈስ ወይም በቤተሰቦቿ ትቀና ይሆናል፣ ወይ በልጇ ትቀና ይሆናል። እንግዲህ የሰው ልጅ እኮ ቅናት በጣም መጥፎ ነው፣ መጥፎ ነገር እዚች ምድር ላይ። ቅናታኛ ሰው ከሆናችሁ፣ በማንኛውም ሰው፣ በጓደኛም በምን የምትቀኑ ከሆናችሁ፣ በሃይማኖታችሁ፣ እንደው ወደ ፈጣሪ ማልቀስ አለባችሁ። ቅናት በጣም መጥፎ መቅሰፍት ነው ብዬ ነው የማስበው ሀገራችን ላይም ቅናት የቅናት መንፈስ ነው እንደዚህ አሁን የሚካሄደው ነገር በሙሉ በደንብ አሰልታችሁ ካያችሁት ማለት ነው በጓደኛም ሄዱ በቤተሰብም ሄዱ በባልና በሚስትም ሄዱ በመካከል ለአንዳንድ ሰው ምን ይባላል ቅናት እኮ ካለ የፍቅር ነው ቅናት እኮ እንደዚህ ነው ቅናት ግን በትክክለኛው አስተያየት ካያችሁት የጤነኝነት ሁኔታ አይደለም ማለት ነው በጣም መጥፎ ነው ወደ መጥፎ ነገር ያቃናቸዋል በተለይ በጓደኛሞች መካከል ብዙ ደረጃ የሚያዳርስ ነው እና የቅናት መንፈስ እንደ ተራ ነገር ልናየው አይገባም። ሁላችሁም ወደ የሃይማኖታችሁ መጸለይ እግዚአብሔር ከዚህ ነገር እንዲገላግላችሁ ማድረግ መቻል አለባችሁ። ከዚህ በፊት እንግዲህ አዲስ አበባ ዩኒቨርሲቲ በጣም ሰቃይ ተማሪ የነበረው ወደ የተለያዩ ዩኒቨርሲቲዎች ስኮላርሽፕ ጠይቁ እንግዲህ በጣም ብዙ ዩኒቨርሲቲዎች ናቸው አክሴፕት ያደረጉት ተብሏል። እሱ ግን አንዱን ዩኒቨርሲቲ መርጦ ከአዲስ አበባ ዩኒቨርሲቲ ሊመረቅ ትንሽ ጊዜ ብቻ ቀርቶት በገዛ ጓደኛው በገዛ ጓደኛው ብዙ ይረዳው የነበረ ላፕቶፕን እያዋሰው ያስተምረው የነበረ ብዙ ነገር ያደርግለት የነበረ ጓደኛው ከሱ በታች የነበረ ጓደኛው። ነገር ግን ይሄ ልጅ አንደኛ በራሱ በኦንላይን ስራ ይሰራል፣ ገንዘብ ያገኛል። ሁለተኛ ነገር ደግሞ እህቱ እዚህ ዱባይ ነው ያለችው። መቼም ይሄን ታሪክ ሁላችሁም ታውቃላችሁ ብዬ አስባለሁኝ። እዚህ ነው ያለችው፣ ትረዳዋለች። ያኒ ጥሩ ፋይናንሻል ያለ ገቢ ያለው ልጅ ነው። በዚያ ላይ ደግሞ በጣም ጎበዝ ተማሪ ሰቃይ ተማሪ ነው። እንዳለ ትምህርቱ በሙሉ ኤ ነው የሚያመጣው፣ ሌላ ውጤት የለውም። በዚህ መልኩ ሊመረቅ ነበረ። ተመርቆ እንግዲህ እስኮላርሽ ውጭ ሀገር ያገኘ ሄዶ ሊማር የነበረ ልጅ በገዛ ጓደኛው በቅናት ተነሳስቶ እዶርሙ ገብቶ በተኛበት ምክንያቱም እንደተኛ እንደሆነ የሚያሳየው እህቱ እንደተናገረችው አንዱ ኤርፎኑ ከጆሮ እራሱ አልወጣም ልጁ ላይ ማለት ነው። በተኛበት በጣም የሚከረፋ ማንኛውም ሰው በኖርማል ሰዓት ተበሳጭተው ራሳቸውን ለማጥፋት የሚጠጡት መድኒት ሳይሆን በጣም የሚከረፋው ነው። በጣም ኃይለኛውን ነው በተኛበት የጋታው። እንግዲህ አብረው ሚሁም ብቻውን ሚሁም ከጓደኞቹ ጋራ ዞር እንደዚህ አድርጎ በሩን ቆልፎበት ነው ሄደው፣ ቁልፉን ይዞ የዶርሙን በር ማለት ነው። በአራተኛው በሶስተኛው ቀን ነው ሸቱ የተገኘው ልጁ በዚህ ሁኔታ። ለምንድን ነው ይህን ያደረገው? በቅናት ተነሳስቶ። ሲረዳው የነበረ ነበር፣ ሲያገዘው የነበረ ነበር አሁን ደግሞ የተሻለ ነገር እየመጣለት ነው፣ በሁሉም ነገር ይበልጠዋል። ሁል ውለታውን ረሳ፣ ያደረገለትን በሙሉ እረሳ። ምክንያቱም በቅናት ታወረ። ይህን ልጅ ለምን ይበልጠኛል? ለምን ከኔ በላይ ይሆናል? የሆነ ነገር ማድረግ አለብኝ። በእውነት ቅናት እኮ በጣም መጥፎ ነው። ሀገራችን ላይ በነገራችን ላይ ያውቃሉ የተባሉ ምሁር የተባሉ ሰዎች ሁላችሁ የምታውቆት ነገር ነው። ምን እንደሆኑ አይታወቅም ምን እንደተደረጉ አይታወቅም። በጠራራ ፀሐይ ህይወታቸው ጠፋ ይባላል፣ ፍትህም አያገኙም። አገራቸው ይሄ ምንድነው? የቅረት መንፈስ ነውና፣ ፈጣሪ ከቅረት መንፈስ ይሰውረን። የዚች ልጅ ነገር እጅግ በጣም ነው የሚያሳዝነው። ሁሉም ሰው ፍት ሊጠይቅ ይገባል። በስደት ላይ ከእንደዚህ አይነት ነገር ፈጣሪ ይጠብቀን። እኔ በጣም ነው የተገረምኩት። የማስመሰል ጥግ እንደዚህ አድርጋ ስታቆም ለቅሶ ተቀመጠች፣ ራሷ ማለት ነው። ያዙ ልቀቆኝ፣ ጓደኛ ጠፍታብኛለች፣ አፋልጉኝ እያለች ለሚያባብለህ ሰው እንኳን እስከ ማስቸግር ድረስ። ተመልከቱ እንግዲህ ራሷን ይዛ ነው እንደዚህ ተቀምጣ። ያው አረቦቹም እዚያው ጎን ለጎን ቁጭ ብሏል፣ ሌሎችም አሉ እሪ የምትለው ይህን ሁሉ ያደረገችው ያደረገችውን ነገር ታውቃለች። ነገር ግን ራሷን ነፃ ለማውጣት በቃ ይህን ሁሉን ነገር ብቻ በጣም የሚገርም ነው። ከጓደኞቻችሁ ተጠንቀቁ። ምንጊዜም ቢሆን ሰውን የሚያጠቃው ከሩቅ የመጣ ሰው አይደለም ከቅርብ የመጣ ሰው ነው፣ ጓዳችንን የሚያውቅ ምስጢራችንን የሚያውቅ ማንነታችንን የሚያውቅ ነው። ሰውን ያጠቃው የሚያጠቃው እስከዛሬ ድረስ መቼም በሁሉም ነገር ታውቃላችሁ ብዬ አስባለሁ። እና ተራሳችሁ ሰው ተጠንቀቁ፣ ከጓደኞቻችሁ ተጠንቀቁ። በተለይ የጓደኛ ጋጋታ የምታበዙ ሰዎች ተጠንቀቁ ነው የምላችሁ። በጣም ታሳዝናለች። ፈጣሪ ወቶ ከመቅረት ይሰውረን። ማንም ሰው በሰው ሀገር ክፉ አይንከው አይደለም አዘን፣ ደስታ ብቻ አይደለም አዘንም ቢሆን በሀገር ላይ ሲሆን ያምራል። እና ፈጣሪ ለሀገራችን በሰላም ያብቃን እላችኋለሁ በያላችሁበት። በሌላ ጊዜ እስከምንገነ ሰላማችሁ ይብዛልኝ